አሰላሙ አሌይኩም ወረህማቱላሂ ወበረካቱ። ውድና የተከበራችሁ ሀይ ባይቱ ተከታታዮች ውዶቼ እንዴት ናችሁ? ሰላም ናችሁ ሆይ? ከኔ ጋ አልሐምዱሊላ ሰላም ነኝ። ከእናንተ ጋርስ እንዴት ናችሁ? ከእኔ ጋ አልሐምዱሊላ ሰላም ነኝ። ከእናንተ ጋርስ እኛ ደህና ነን፣ አልሐምዱሊላ። ዛሬ ያውከላሴ ላሳያችሁ ብዬ ነው ማለት ነው። እና ውዶቼ ላይክ ና ሰብስክራይብ አድርጋችሁ አበረታቱኝ። እንዴት ናችሁ? ደህና ናችሁ ሆይ? ያው አዲስ ነገር ከፈለጋችሁ ደግሞ አዲስ ነገር ይዤ ብቅ እላለሁ ማለት ነው። አዲስ አዲስ ነገሮችን የምትፈልጉ ካላችሁ ስለ ቦታ ስለ ምን ስለ ምን እምጠይቁት ካላችሁ ማለት ነው ሁሉንም እናስተናግድ ያለን እና ይሄው ዛሬ ያው ቤቴን ትንሽ እንትን ብዬ ብቅ አድርጌላችኋለሁ። ማሻ አላህ ተባረከ ራህማን አላህ ሱብሃነሁ ወተዓላ ሁላችሁንም ለሀገራችሁ ያብቃችሁ በላለሁኝ ውዶች፣ በጣም ነው የሚያምረው። ያው እንግዲህ የሰው ልጅ ባለው መብቃቃትን የሚያክል ነገር የለም። ባለን መብቃቃትን የሚያክል ነገር ምን አለ? በጣም ነው የሚያምረው፣ በጣም ነው ደስ የሚለው እና ያው እንግዲህ ከአረብ አገር መልስ እንደዚህ ሆኖ ቤቴን አገኝቼዋለሁ። አልሐምዱሊላ ያው በጣም ደስ ይላል። እንግዲህ እንደዚህ ነው። በቃ ባለው መብቃቃትን ን የሚያክል ነገር ምን አለ ብላችኋለሁ ውዶቼ፣ ኑሮን ለመብቃቃት መሞከር ግድ ይለናል ማለት ነው ያው ትንሽ በቃ ትንሽ ተተስተካከለ ያው ብቅ እያል ቤታችንን እያየን ስራው እንዴት እንደሚሄድ እያየን ብንሰራ አሪፍ ነው ማለት ነው። ጊዜያችንን በሰው ሀገር አጠቃላይ እና ውዶቼ ያው እንግዲህ ጊዜያችንን በሰው ሀገር ከመጨረስ ያው እንግዲህ ቢያንስ እያየን እንኳ ትንሽ አረፍ እያል ትንሽ ደግሞ እያስተዋል ትልቅነት ሲመጣ ብዙ ነገሮችን አሉ ማለት ነው። ያው ወደፊት እንትን አለው እዚህ ላይ መሀል ላይ ያስገባሁበት ትንሽ ሀሳብ ስላለኝ እሱን እንትን ልበላችሁ ብዬ ነው። እና ውዶቼ ያው መበርታት አለባችሁ፣ መጨከን አለባችሁ። ጭካኔ ደግሞ ግዴታ ነው። በራሳችሁ ሰዓት በራሳችሁ ጊዜ ራሳችሁን ተጫውታችሁ በኋላ መጸጸት እና መለደም የእናንተ እንትን ነው ማለት ነው። እኔ እንዲኔ ራሳችሁን ጠብቃችሁ ለራሳችሁ ሰርታችሁ ራሳችሁን ትቀይሩ በቃ ለቤተሰብ ራሱ አዚፋ ኮኑም ማለት ነው። ለቤተሰብ ራሱ ጎበዞች ሀሳብ በቃ አይደለም። ለቤተሰብ ራሱ የሀሳቡ መንፈሳቸው የራሳቸው የራሳቸው ሀሳብ በኋላ ላይ በጣም ነው የሚደሰጡት ማለት ነው። እኔ ቤተሰቦችን ሳልቀየር እንዲጉኝ እንዲህ አድርጌ ብዙ ልጆች እንደዚህ ይላሉ ማለት ነው። ግን ራሳቸው ተጠቀየራችሁላቸው የእነሱ መንፈስ የነሱ ጭንቅላታቸው በቃ ረፍት አለው። የአእምሮ ረፍት አለው። ልጅት አትቀየር እንዲሳትል ብዙ ነገሮች አሉ። እና እሱን እሱን ለማላቀቅ ያክል ራሳችሁን ጠብቃችሁ ገንዘባችሁን ይዛችሁ የሚበላ ከሆነ ራሳችሁን ጠብቃችሁ መታችሁ እንዲ አዲስ እንትን ማለት ትችላላችሁ ማለት ነው። የሰው ልጅ ጤናው ብቻ ይኑር። እንዲህ ነው የምነግራችሁ። ጤና ብቻ ይኑራችሁ። ገንዘብ ይሄዳል ይመጣል፣ ይሄዳል ይመጣል። ገንዘብ እንዲያደርጉት ነው እና ምንም የሚያጨናንቅ ነገር የለውም። ገንዘብ የለኝም እንዲህ የለኝም እንዲህ የለኝም የምትሉ ልጆች፣ በተለይ በተለይ ማለት ነው እንዳታስቡት፣ እንዳትጨናናቁላለሁላችሁም ላይክ ሰብስክራይብ እያረጋችሁ አበራ ተባረክ፣ በጣም የሚያምረው ለማንኛውም ውድና የተከበራችሁ ሀይበሪት ተከታታዮች ውዶች ላይክና ሰብስክራይብ እንዳትረሱ። ከዛ ደግሞ ሀሳብ ካላችሁ አስተያየት ሀሳብ ካላችሁ ያው በኮሜንት አስቀምጡልኝ ሁልጊዜ በኮሜንት አስቀምጡልኝ እላለሁ ማለት ነው። የምነግራችሁ ነገር ቢኖሩ ማለት ነው በመድያም ቅመሞች እንድማስተላልፈው ማለት ነው የማስተላልፈው መልእክት እዚህ የማይሰራላችሁ ከሆነ እዚህ በቃ የማይስተካከልላችሁ ከሆነ እንጃ መታችሁ አይታችሁ ቤታችሁ ማስተካከልና መሰራትና አለመሰራቱን አይታችሁ መመለስ ይሻላል። ጊዜያችሁን አታቃጥሩ እየተባለ ሁል ጊዜ ይነገራል ማለት ነው። የመዲያም ቀሞች ደግሞ አይሰሙም። አንደኛ የቱ አስራ ሶስት አመት ሰርቻለሁ ግን ምንም ቤት ምንም የለኝም እያለች ነው። እና እንደዚህ አይነት ነገር ከመጣባችሁ አቋርጣችሁት መምጣት ይሻላል ነው የምለው ማለት ነው። እንዴ እንዴ አስተያየት ደግሞ እየተሰራም ምንም እያለ የማይጥማችሁ ነገር ከሆነ መታችሁ ያው ማየት ነው ማለት ነው። መታችሁ ማየት ነው የሚያክል ነገር ምንም የለም እና መታችሁ አይታችሁ ለነገሩ በስተካከልላቸው ተመልሳሽ ፍቃዱ ምንድን ነው ችግሩ? እኔ እኮ አንድ ነገር ኧረ እንደው አንድ ጊዜ ህጅ እኔ ለአንድ ዬ ጠቅልሌ ነው የምሄድው ምናምን የሚባል ብዙ ልጆች ላይ አለ ይሄ ነገር ማለት ነው። ግን በአንድ ጊዜ ጠቅልሌ የሚባለው ልክ የለውም ማለት እኔ እንደ እኔ ልክ የለውም። በአንድ ጊዜ ጠቅልሌ የሚባለው ነገር በጣም ያስጠላል ማለት ነው። ላይ ጠቀለል ጠቅልሌ ሲሉ ሀያትን መጨረስ ነው ማለት ነው። ባለው ቻንስ ባለው የኑሮ ደረጃ ባለው የሁሉ ነገር ራሳችሁ እንትን ማለት ነው እንጂ ውሳኔ መወሰን አለባችሁ ማለት ነው፣ እንጂ ዝም ብላችሁ ይሄታ ይሰራ ይሄታ ይጠቀለል እያላችሁ ይህን ሳናረግ ይህን ሳናረግ እያላችሁ ራሳችሁን እንዳትጎዱ ማለት ነው። ዛሬ እየላችሁ ብቅ ብያለሁ፣ ሀሳቢ ይዤ ብቅ ያልኩት ሀሳቢ ምን ይዤ የሚለው ነገር ነው ማለት ነው። መቸም ወር ሲመጣ ማለት ነው የሆነ አለን ነገር ሶቅ ሶቃ ማለት ነው፣ ላኩ ላኩ ላኩ ላኩ የሚያስልክ ነገር አለው። ገብቷችኋል? በጣም የሚያስጠላው ነገር እሱ ነው። ትንሽ ብር ደግሞ በእጅ መያዝ ሀሪፍ ነው። በእጃችሁ ብር ያዙ። ብር ያስፈልጋል። ኢትዮጵያ ምድር ላይ ብር ነው። አሁን በተለይ አሁን ሰአት ላይ ቢስሚላሂ፣ በጣም የሚያንቀሳቀሱች ብርሽ እንጂ ሌላ ምንም የሚያንቀሳቅስ ነገር የለም። ሁሉ ዝግ ነው። ሁሉ ነገር ውድ ነው። ኑሮ ውድ ነው። ግን ኑ ኑ ነው ምለው ማለት መታየት አለበት። የኢትዮጵያ ችግር መታየት አለበት። እናንተም እዛ ሆናችሁ ሸሬ ከምኮኑ መታችሁ ብታዩት መታችሁ ሁሉን ነገር እየመዘናችሁ እንድትሰሩ በቃ እንድትቀየሩ ያደርጋችኋል ማለት ነው። እኔ አትንጡ የሚባለው ነገር ምን ይዘሽ ምን ሰርተሽ ምናምን የሚለዋሉ እኮ ምን ይዘሽ ምን ሰርተሽ ይህን ያህል አመት የሰራሁትን ምን ላያዋልኩት የሚለውን ነገር ደግሞ ዞር ብሎ መጠየቅ አለብን ማለት ነው። ከዛ ደግሞ ያልተስተካከለ ካለ ደግሞ ራሳችንን ጠንቀቅ አርገን ራሳችንን ብድራችንን በእጃችን ይዘን ቀልጠፍ እያልን እየመጣን ብንሰራ ብንሄድ ብንሰራ አሪፍ ነው። ሰው የሌለው ሰው ማለት ሰው ያለው ችግር የለም። መሄድ መምጣት ይችላል። እና ያው ተቀየር ያለው ነው የሚቀየረው። አንድ ነገር ተቀየር ያለው ሰው ይቀየራል እንጂ ምን ቢረሳ ምን ቢደክም፣ ብዙ ዓመት ተቀምጠው ራሱ ያልተቀየሩ አሉ። እና አላህ ስብሐነ ወተዓላ ከሚቀየሩት እያድርገን አላህ ለሀገራችን ይህንን ስደት በቃ ብሎችሁ ብሏችሁ ለሀገራችሁ ያብቃችሁ ሀገራችንን አላ ሰላሟን ያስንልን፣ እላችኋለሁ። ሁላችሁም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ፣ እላችኋለሁ። ሀሳብ ካላችሁ ደግሞ ሀሳባችሁን ብቅ እያረጋችሁ ያው እኔ እሰጣችኋለሁ፣ ኮሜንት ማለት ነው። እናንተ ሀሳብ ትሰጡኝ፣ እኔ ደግሞ መልሱን በደንብ አርጌ አዘጋጅቼ አቀርብላችኋለሁ ወቅታዊውን እና ምንድናችሁ መሰላችሁ? ይሄ የሜዲያም ቆኖች ሀሳባችሁ በጣም በጣም ዝቅ ያለ ነው፣ እና ብር አትላኩ፣ ራሳችሁን ቀይሩ ምናምን የሚላችሁን ሰዎች አትወዱም። እዚህ ስትመጡ ነው። እዚህ ስትመጡ ግን ያው ችግርን ስታውቁት ትረዳላችሁ። እንዲህ ብላይ ነበር፣ እንዲህ አድርጋ ነበር፣ እንዲህ ነበረ ምናምን እያሉ ብዙ ልጆች አሉ ማለት ነው፣ እንደዛ እና ውዶች ላይክ ሰብስክራይብ አርጎ፣ አሰላሙ አሌይኩም ወረህመቱላሂ ወበረካቱ።